የኢትዮጵያ ከፍተኛ ሊግ የ2018 የውድድር አመት ትናንት ጀምሯል። በሐዋሳና ጅማ ከተማ ላይ የሚካሄደው ከፍተኛ ሊጉ አንዳንድ ጨዋታዎች በየመደቧቸው አካሂደዋል። በምድብ ሀ ሀዋሳ ላይ የካ ክፍለ ከተማ ቡራዮ ክፍለ ከተማን አንድ ለባዶ አሸንፏል። በምድብ ላይ የማስጀመሪያ ጨዋታ ቦዲቲ ከተማ ከአላባ ከተማ ያለ ግብ ጨዋታቸውን አጠናቀዋል። በዚሁ ምድብ ለሰባት ሰዓት ላይ ዛሬ የደብረ ብርሃን ከደሴ ይጫወታሉ። ሁለቱ የአማራ ክልል ክለቦች አመታቸውን በድል ለመጀመር የሚያደርጉት ፉክክር ይጠበቃል። ደሴ ከተማ ልምድ ያለውን አሰልጣኝ ዘላለም ሽፈራውን የቀጠረም ሲሆን ስብስቡንም የተሻለ ለማድረግ እንቅስቃሴ አድርጓል። አጀማመራቸውን ለማሳመርም ከደቂቃዎች በኋላ ጨዋታቸውን ጅማ ላይ ያደርጋሉ። ሱሉልታ ከተማ ከመንጌ ቤልሻንጉል 9 ሰዓት ከ30 ላይ የሚጀምር ሌላ የዚሁ ምድብ ጨዋታ ነው። ምድብ ሀ ላይም ዛሬ ሁለት ጨዋታዎች ሲካሄዱ፣ ጋሞ ጭንቻ ከአቃቂ ቃሊቲ ክፍለ ከተማ፣ ባቱ ከተማ ከሻሸመኔ ከተማ ይገናኛሉ። የሲቢኢ የኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት መርሃ ግብር ዛሬ ይጀምራል። በአበበ አዲስ አበባ ስቴዲየም ላይ ሁለት ጨዋታዎች ሲከናወኑ ሰባት ሰዓት ላይ ተጠባቂው የኢትዮጵያ ቡና ና የኢትዮ ኤሌክትሪክ ጨዋታ ይጀምራል። ኤሌክትሪክ ከሶስት ነጥ ጨዋታ ሰባት ነጥብ በመያዝ ከመሪዎቹ ክለቦች አንዱ ሲሆን ኢትዮጵያ ቡና በተመሳሳይ የጨዋታ ብዛት አራት ነጥብ በመያዝ ይገኛል። አስር ሰዓት ላይ ሲል ከከፍተኛ ሊግ ያደገው ነገሌ አርሴ ከባህር ዳር ከነማ ጨዋታቸውን ያከናውናሉ። ነገ ላይ አርሲ ካደረጋቸው ሶስት ጨዋታዎች አንድ አቻ ወጥቶ ሁለቱን ተሸንፏል። ባህር ዳር ከተማ በአንጻሩ በአምስት ነጥብ ስምንተኛ ደረጃ ላይ ይገኛል። በሐዋሳ ዩኒቨርሲቲ ስቴዲየም በተመሳሳይ ሁለት ጨዋታዎች ሲካሄዱ ዘጠኝ ሰዓት ላይ ሲዳማ ቡና ምንም ነጥብ ማግኘት ያልቻለውን ወላይታ ድቻን ይገጥማል። ምንም ሽንፈት ያልገጠማቸው ፋሲል ከነማ ና ምድረገነት ሽሬም ምሽት አስራ ሁለት ሰዓት ላይ ጨዋታቸውን ያደርጋሉ። በአዲስ አበባ ከተማ ሲካሄድ የቆየው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ ዛሬ ፍጻሜውን አግኝቷል። ከዚህ በኋላ ውድድሩ በየዓመቱ እንደሚካሄድም ተገልጿል። ተጨማሪ መረጃዎችን ሊሰጠን ዘጋቢያችን ባዘው መኮንን በቀጥታ መስመራችን ላይ ይገኛል። ባዘዘው፣ እንደምንዋልክ መረጃዎችን ማድረስ ትችላለህ? አመሰግናለሁ፣ ዳናዊት እንግዲህ ቅድም አንችም ስታነሹ እንደነበረው በአዲስ አበባ ከተማ አስተዳደር ሲካሄድ የቆየው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ዛሬ ፍጻሜውን አግኝቷል። በአዲስ አበባ ስቴዲየም በተደረገ መርሃ ግብር ማለት ነው። እንግዲህ ይህ ውድድር ከባለፈው ቅዳሜ ጥቅምት 15 ጀምሮ ለባለፉት ዘጠኝ ያህል ቀናት በአዲስ አበባ ሲካሄድ እንደነበረ እናስታውሳለን ማለት ነው። በዚህ ውድድር ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ ከ5000 በላይ የሚሆኑ ስፖርተኞችም ተሳታፊዎች ነበሩ ማለት ነው። እንግዲህ ውድድሩ ዛሬ ፍጻሜውን ሲያገኝ በኦሎምፒክ ስፖርቶች አዲስ አበባ ከተማ አስተዳደር፣ ኦሎምፒክ ባልሆኑ ስፖርቶች ደግሞ ኦሮሚያ ክልል አጠቃላይ አሸናፊ ሆነው አጠናቀዋል ማለት ነው እንግዲህ ይህ ውድድር በተለይ የነገ ተተኪ ስፖርተኞችን ለማፍራት ወሳኝ ከሚሆኑ የወጣት ውድድሮች መካከል አንደኛው እንደሚሆን ይጠበቃል ማለት ነው። እንግዲህ ዛሬ በውድድሩ መዝጊያ ዕለት የተለያዩ መርሃ ግብሮችም ነበሩ። በተለይ ከዚህ ውድድር የተመረጡ ታዳጊ ወጣቶች በተለይ በእግር ኳስ በወንድም በሴትም ጨዋታ ማድረግ ችለዋል። የተለያዩ እንግዶችም ተገኝተው ነበረ። በተለይ የጠቅላይ ሚኒስትሩ የስፖርት ጉዳዮች የባህልና የስፖርት ጉዳዮች አማካሪ አቶ ቀጀላ ምርዳሳ፣ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ እንዲሁም ከፌዴሬሽን ፕሬዚዳንቶች ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጅራና፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን በመርሃ ግብሩ ላይ ከተገኙት መካከል ይጠቀሱ ነበረ። በተለይ የሁለቱ ፌዴሬሽን ፕሬዚዳንቶች ሀሳባቸውን ለማንሳት ማለት ያህል እንግዲህ እንደ ሀገር ጠንካራ ብሔራዊ ቡድንም ለመገንባት ጠንካራ ስፖርተኞችንም ለማፍራት መሰል የታዳጊ ውድድሮች ተጠናክሮ መቀጠል እንዳለባቸውና ለኦልሞስት ለ አራት ዓመታት ያህል ተቋርጦ የነበረው የኦሎምፒክ ውድድር በመጀመሩ ደስተኞች መሆናቸውን ገልጸዋል። እንግዲህ ከዚህ ውድድርም ተሰጮ ያላቸው አቅም ያላቸው ታዳጊዎች የታዩበት እንደነበርም የሁለቱ ፌዴሬሽን ፕሬዝዳንቶች አቶ ኢሳያስ ጅራና አትሌት ስለሺ ስህን ሀሳቦችን አንስተዋል። ግን ከዚህ ውድድር ጋር ተያይዞ ዳናዊት በሰፊው በተለይ የእድሜ ጉዳይ አሁንም የወጣት ውድድሮች ሲነሱ ይሄ ያልተሻገር ነው አንደኛው እንከን ሆኖ ቀጥሏል፣ ማለት ነው። ይህ የወጣቶች ውድድር ነው ከ14 እስከ 17 ያሉ ታዳጊዎች የሚሳተፉበት ነው። ስለዚህ በእድሜያቸው ልክ አሁንም ክልሎችና ከተማ አስተዳደሮች ታዳጊዎችን ይዘው በመምጣት በኩል ክፍተቶች እንዳለበትና ይህ ነገር በደንብ መቀረፍ እንዳለበት ሀሳባቸውን ሰጥተዋል ማለት ነው። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ በበኩላቸው ውድድሩ የተሳካ እንደነበረ አንስተዋል ማለት ነው። እንግዲህ ነገ ታላላቅ የዛሬ ታላላቅ አትሌቶችንና የትናንት ታላላቅ ስፖርት ሰራተኞችን በደንብ ሊተኩ የሚችሉ ታዳጊዎች የታዩበት እንደነበረ፣ እጅግ ጥሩ ተሰጥኦ፣ ጥሩ አቅም ያላቸው ታዳጊዎችን ያየንበት ውድድር እንደነበረ ሀሳባቸውን ሰጥተዋል ማለት ነው። ቅድም አቶ ኢሳያስ ጅራና ኮማንደር አትሌት ስለሺ ስህን ያነሱትን ሀሳብም እሳቸውም ደግሞታል ማለት ነው። ምናልባት የመጀመሪያ ውድድር እንደምታስታውሽ ደናዊት በ2014 ዓ ም ሐዋሳ ላይ ነበር የተደረገው። ምናልባት ከዛ ውድድር በተሻለ ሁኔታ አሁን የተሻሉ ታዳጊዎች በመስፈርቱ መሰረት ተመልክተን ሊሆን ይችላል። ነገር ግን አሁንም የእድሜ ጉዳይን ያልተሻገርነው ጉዳይ ነው በሚል ሀሳባቸውን ሰጥቷል ማለት ነው። እንግዲህ ከዚህ ውድድር እንደሚታወቀው በአንጎላ አስተናጋጅነት በሚካሄደው የአፍሪካ ወጣቶች ኦሎምፒክ እና ቀጣይ ዓመት ደግሞ በሴኔጋል ዳካር በሚደረገው የዓለም ወጣቶች ኦሎምፒክም ኢትዮጵያን የሚወክሉ ስፖርተኞች ይመረጣሉ። ምናልባት አፍሪካው ላይ ከልጆቻችን ወርቅ ላንጠብቅ፣ ሜዳሊያ ላንጠብቅ እንችላለን። ግን ተፎካካሪዎች እንዲሆኑ እንጠብቃለን። በዋናነት ግን ቀጣይ ዓመት ለመጀመሪያ ጊዜ በአፍሪካ ጉር በሚደረገው የወጣቶች ኦሎምፒክ ላይ እነዚህን ታዳጊዎች ለማድረስ በደንብ እንሰራለን የሚል ሀሳባቸውን ሰጥተዋል። እንግዲህ እንደሚታወቀው የወጣቶች ኦሎምፒክ 2014 ላይ ጅማሮውን ሲያደርግ በ የሁለት ዓመቱ ይደረጋል ተብሎ ነበረ የሚጠበቀው። ነገር ግን ላለፉት አራት ዓመታት ተቋርጦ ቆይቷል። አሁን ይበልጥ ለታዳጊዎች እድል ከመስጠት የነገ ተተኪ ስፖርተኞችን ከዚህ በተሻለ ሁኔታ ለማፍራት ይህን ውድድር በየዓመቱ ለማድረግ እንደተወሰነ ጭምር ዶክተር አሸብር ወልደ ጊዮርጊስ መድረክ ላይ ከተናገሩት በተጨማሪ ከአሚኮ ጋርም ቆይታ አድርገው ነበረ። የተሻሉ ታዳጊዎችን ለማየት ስንል ይህን ውድድር በየዓመቱ ለማድረግ ወስነናል የሚል ሀሳባቸውን ሰጥተዋል። በዚህ መሰረት የቀጣይ አመት አስተናጋጅ ትግራይ ክልል ሆኖ ተመርጧል ማለት ነው። ስለዚህ የ2019 የወጣቶች ኦሎምፒክ በትግራይ ክልል ይደረጋል። በ ሀያ ሀያ ደግሞ አማራ ክልል የዚህ ውድድር አስተናጋጅ የሚሆን ይሆናል ማለት ነው። እንግዲህ የቀጣይ ዓመት አስተናጋጁ ትግራይ ክልል ከአዲስ አበባ ከተማ አስተዳደር የኦሎምፒክ ሽቦውን ተቀብሏል ማለት ነው። ለመጨረሻ አስተናጋጁ አዲስ አበባ ከተማ አስተዳደር የወጣቶችና ስፖርት ቢሮ ምክትል ኃላፊ የሆኑት ዳዊት ይፍሩ ሀሳባቸውን ሰጥተዋል። ይህንን ውድድር በስኬት አዘጋጅተናል። በተለይ በዚህ ሁለት ሶስት ዓመታት ውስጥ የተገነቡ ከ1500 በላይ የሚሆኑ የስፖርት ማዘውተሪያ ቦታዎች ተገንብተዋል። እንዲሁም በውድድሩ በአንድ ቦታ ነበር የተደረገውና የኦሎምፒክ መርህን በተከተለ መልኩ ይህንን ውድድር አስተናግደናል የሚል ሀሳባቸውን ሰጥተዋል። ዳናዊት፣ ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ። ባዘው ከአዲስ አበባ ላደረስከን ተጨማሪ መረጃ እናመሰግናለን። መልካም ጊዜ ይሁንልን።